ኢየሱስ ክርስቶስ ነብይ አይደለም። ኢየሱስ ክርስቶስ ነብይ ነው እያስተማርክ ነበረ። ነብይ ነው እሱ፣ አዳም እሱ ፈጣሪ ነው እንጂ አዳምጠኝ እንጂ። ፈጣሪ ስለመሆኑ እኮ ነገር ፈጣሪ ስለመሆኑ እኮ ነገር አለኝ ኢየሱስ ክርስቶስ ነብይ ስለመሆኑ አንተ ከቁርአን ሳይሆን ምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁኝ። እኔን አዳምጠኝ። እሺ፣ አሳየን። ፈጣሪ ነው የሚለው አሳያለሁ። አንድም አይደለም፣ ጨምሬ ብዙ፣ ሦስት አራት ጊዜ አሳያለሁ። በደንብ አሳያለሁ። ትልቁ ላይ ኢየሱስ ክርስቶስ ፈጣሪ ነኝ ያለበትን አሳየኝ። እኔ አጋጣሚ ያው መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለ ራስ ግለጠው፣ ራስ ግለጠው። እየነገርኩ ግለጠው፣ ግለጠው። እየነገርኩ ግለጠው አዳምተኝ እየነገርኩ ግለጠው፣ እነግርሃለሁኝ። እሺ ቀስ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ምዕራፍ እና ግለጠው። ባሳይ ምንድነው የምታደርገው አንተ? ምንድነው አካባቢ እዚህ ላይ አለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ስጋ ሆኖ ለምን ወደ ምድር እንደመጣ እያወራ አሳየና እየሰማሁህ ነበረ። አሳይ አሳያለሁ፣ ተረጋጋ። ባሳይ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይ ትስተካከላለህ አትስተካከልም? መልካም አሳይሃለሁ። አንደኛ ዮሐንስ አምስት ሀያ ላይ ግለጽና አሳያችሁ እስቲ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ላይ ተጠይቆ ብሎ እንደዚህ ያለኝ በደንብ ነው ማሳየ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት እጠይቅሃለሁ። ምን ነው? ምን ሆንክ? ላክህ መልሱን፣ መልስ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ። መዛፍቶች ላይ ምን ነው? አትፍረንጅ አይሰማም። እንዲህ ማውራ ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ ነው። በነገራችን አንተ ቤት የሚገቡ ሰዎች ምን ያን ያክል ምንም የማያውቁ ሰዎች ናቸው አ እየገቡ ያሉት? አንተ የምታውቀው ገብተሃል ዛሬ ልትጠይቅ ነው ማን እንደሆነ ኢየሱስ ክርስቶስ አ ለምን በፉከራ ጋር ደግሞ ፉከራ ብቻ የለም። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። የተናሳ እንጂ አይሰማም ልጅ ኦኬ። አይ እኔ መጽሐፍ ቅዱስ የለኝም። ግለጥ መጽሐፍ ቅዱስ አለህ አይደል አንተ ምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ በራፍና ቁጥር ስለ ምንድን ነው አልሰማኸኝም ያልኩህን ኦኬ እሱ ጋር ኢየሱስ አይናገርም ደጋግሜ እነግርሃለሁ አንደኛ ዮሐንስ አምስት ላይ ግባ እሱ ጋር ኢየሱስ ላይ ፕሮሞሽን እየሰራ ሰዎችን ፕሮሞሽን እየሰራ ሰዎችን ኢየሱስ ክርስቶስ የተናገረበት እንደ ኢየሱስ ክርስቶስ ንግግሮቹ በአራቱ ወንጌል ይገኛሉ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል ከፍሎ ከመቶ አምስት ላይ ምን ይላል? የቁርአን አንቀጾችን የማይቀበሉ ይቀጣጠፋሉ ይልና ቀጥሎ መቶ ስድስት ላይ አላህን አላህን የማያምኑ ሰዎች የካዱ ናቸው ይልና፣ ነገር ግን አማኝ ሆኖ በልቡ አማኝ ሆኖ የሆነ የሚገድለው ሰው ቢመጣ መካድ እንደሚችል አለ። በአላ ላይ መካድ እንደሚችል የሚናገር አለ። በአላ ላይ መካድ ይችላል። እንደዛ ነው ሀሳቡ ልቡ በእምነት ረግቷል። ልቡ ጽኑ እምነት አለው በአላ ላይ ነገር ግን ምን እንዲል አለ ምን እንዲሆን የተገደደ ነው የሚለው የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲጋር ልቡ በእምነት የጸና ሆኖ ልቡ እምነት እያለው ነገር ግን በክህደት ቃል እንዲናገር የተገደደ ከሆነ ማለት ምን ማለት ነው? ይሄን ንገረኝ። አሁን ይሄን ንገረኝ። ገና አልጨረሰም አንተ ነው። ይሄን ንገረኝ። እኔ ገና አልጨረሰም አንተ ብንጅ ብሎ እኮ እንደዚያ እንሄዳለን። ይሄንን ንገረኝ እና እንሄዳለን። እንጨርሰን እንጂ እኔ ጨርሰን እንጂ እኮ እየፈታናል እንደምንሄደው የመጀመሪያው እኮ ፈታ። አሁን ሁለተኛው እንድታታ ንትም ጨርስቀል እንመለሳለን። ቀጥል። ልባቸው ለክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸው አለ። ማናቸው? እሱ ሶስተኛ ነው አይደል? አይደለም፣ እዚያም ነው። እሺ፣ ቆይ አሁን ያልከውን ደግሞ ልንገርህ። አሁን ደግሞ ያለውን ልንገርህ። ለክህደት ግን ልቡን የከፈተ ማለት በልቡ እምነት የሌለው ልቡ ክፍት የሆነ ለክህደት ከሆነ እሱ በአላህ ዘንድ ጽኑ ቅጣት አለበት አለ። ይህ ሶስተኛ ነው። እንደሱ ብሎ የፈታለህ፣ እሰማለው። ንገረኛ እሰማለው፣ ፈተ እሰማለው፣ ንገረኝ አልኩ እኮ። ከነር ለምትሰማው አሁን የፈታኸውን ፍቺ ከሙፈሲሮች ከአንተ በፊት እዚህ ዓለም ላይ አንድ የተናገረ ሙፈሲር አውጣ። እሺ፣ ግልጽ ነው። እሺ፣ ግልጽ እሺ፣ ልንገረህ። ክፈት እንዳሳየ ልናገር እንዴ? ላይነ ክፈት ሁለተኛውንም ልቷሽ በራስህ ፈታ። ከዚያ የፈታልህን አንድ መፈስር ቢያንስ ስጠን። የለም ወፍ መክፈት የማትችሉትን ነገር አትናገሩ። ነውር ነው፣ በጣም ሸ ነው። ወላ እዚህ በተለይ ስለ ሰው እምነት እኛ ስለ ክርስትና ስንናገር እስኪ አሁን የተናገርከው ክፈት ብትለኝ ልከፍተው የምችለውን ነገር ካልሆነ በስተቀር በጌታ ሰብላ ነው። ከራሴ ያናገር መካድ ይቻላል ይላለ። እዚህ ጋር ላመካድ ይቻላል የሚል ቃል የለም። እሱን ይቅርታ ጠይቅ። ጎበዝ ልጅ ልመድብህ እንደዚህ

እጠይቀኝና እኔም ከዛ እጠይቃለሁ በአረሱ መሰረት ኢየሱስ ይመለካልን የሚል ጥያቄ ነው። አዎ ከሆነ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ታመጣለህ። ፕሮስኩኔ የሚለው ቃል ወይም ሳይሆን የላትሪው የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ታመጣለህ ማለት ነው። ኦኬ፣ ለእግዚአብሔር አምልኮ የዋለበት ጥቅስ ነው አይደለም፣ ለኢየሱስ የዋለበት ጥቅስ፣ ለአብ ሳይሆን ለኢየሱስ ኢየሱስ አምልኮ የሚለው ቃል ለኢየሱስ ኢየሱስን ያመለከ አካል ካለ አምልኩም ያለ ካለ ራሱ ብቻ ሳይሆን ኖርማሊያ ኢየሱስ መመለክ አለበት ብሎ ያለ ወይም አመለኩት የሚል ጥቅስ ካለ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ ካለ እስቲ አምጡና ኦኬ ያ የእግዚአብሔር ቃሉን አንድ ላይ አርግቺ አያይጂ ከሆነ አዋለ ነው ቃል በቃል ነጥለ ቃል ለምሳሌ አብ እንደሚመለክ አዋርያ ስራ አስራ ሰባት ሁለት ላይ ብዙ ጥቅሶች አሉ። ወደ አስራ አራት ጥቅሶች መስጠት ይቻላል። ማቴዎስ ምዕራፍ አራት ቁጥር አስር ላይ ማየት ትችላለህ። ኢየሱስ ግን እንደሚመለክ የሚያሳይ ማስረጃ ባይብል ላይ ካለ ስጠኝ ነው። እኔ ኢየሱስ ብዬ የማምነው ያ የእግዚአብሔር ቃሉ ነው ብዬ ነው የማምነው። ያ የሚመለከው ቃሉ ኢየሱስ ምንድን ነው የሚል ጥያቄ የለም እዚህ ዛሬ ኢየሱስ ምንድን ነው ነው ኢየሱስ ምንድን ነው የሚለው ጥያቄ የለም እኮ። ራሱ ምንድን ነው ሰው ነው ወይ አምላክ ነው ፈጣሪ ነው ጌታ ነው የሚል ጥያቄ አልተጠየቀም። የተጠየቀው ጥያቄ ኢየሱስ ይመለካል ወይስ አይመለክም ነው። የሚመለክ ከሆነ ማስረጃ ታመጣለህ፣ ከሌለ ደግሞ የለም ትለኛለህ፣ ለቀጣዩ ትሰጣለህ ማለት ነው። ኦኬ እኔ እግዚአብሔር ብዬ ስለማመን ያው እርስን በስምነት ነጥለ ካልከኝ የለም። ስለዚህ አምልኮ የሚለው ቃል የለም። ኢየሱስን ያመለከ አካል አለ የምታውቀው እግዚአብሔር ነው። እግዚአብሔር ነው ኢየሱስን ያመለከ አካል አለ ወይ? ባይብል ላይ አርሰ አርሰ ስም ነጥላ እያልክ ሰለውን እኔ በነጥላ አላየሁም። ለምሳሌ አብ አብ ተነጥሎ እንደ ተመለከ የሚያሳይ ማስረጃዎች አሉ። ተነጥሎ ማለት ከ ከሲያሳይ ኢየሱስ ነገርታ እብራውያን ስምንት ሁለት ላይ እሱ የእውነተኛ የሆነኛ ድንኳን አገልጋይ ነው ይላል። ማንን ነው የሚያገለግለው ድንኳን ማለት እዛ ድንኳን ሰማይ ላይ ሆኖ እያገለገለ ነው ይላል ኢየሱስን። እብራውያን ስምንት ሁለት ላይ ማንን ነው የሚያገለግለው? እዚህ ጋር አልገባይ አ እብራውያን ምዕራፍ ስምንት ቁጥር ሁለት ላይ እውነተኛ ቤቱ ድንኳን ውስጥ እያገለገለ ነው ይሏል። አገልጋይ ነው ይሏል። አገልጋይ ለሚለው ቃል ይገባው ቃል ላትሪዮ ጎስ ነው። ተመሳሳይ ነው ላትሪዮ? ላትሪያ የሚል ቃል ነው የተጠቀመው። ስለዚህ ኢየሱስ ሰማይ ላይ የሚያገለግለው ማንን ነው የተጠቀሰው? አባቱን። ስለዚህ አባቱን እንደሚመለክ ማስረጃ በቂ ነው። እራሱ ኢየሱስ ያመልከዋል፣ አብን የጠየቁ። ጥያቄ ልክ እንደዛ ሆኑ ሰዎች ወይም ደግሞ ነቢያት ወይም ሐዋርያት ኢየሱስን አመለኩት ወይም መመለክ ይገባዋል የሚል ጥቅስ ካለ ትሰጠኛለህ ነው የምልህ። ኢየሱስ ሰው ሆኖ የተጠራበት ስም ነው እንጂ በፊት ቃል ስለነበረ ያ ሰው ሆኖ የተጠራበት እንደዚህ ተመልኳል የሚል የለም አልኩ። ኦኬ፣ ጥሩ ፐርሰን ሆኖ ይኖር ነበረ አብሮት፣ ፐርሰን ፐርሰን እያለ ስሙ ማን ነበረ? ፐርሰን እያለ ስሙ ፐርሰን ስትል ተነጥሎ ነው ቆይ አይደለም፣ ፕሮፐር ኔም ማን ነው ያንተ? የተጸወው ስም ማን ነው? የተጸወው ስም ማን ነው? ሰው የተጸወው ስም ማነው ነው ያልኩህ እኮ። የባህሪ ስም ማን ነው አላልኩ። ሰው እኮ የሚለው የባህሪ ስም ነው። ኦኬ ዳኞ፣ ዳኞ ነው። ኦኬ ኢየሱስ የተጸወው ስሙ ማነው ነው? ነው የተጸውኦ ስሙ ነው ያልኩ ቃል። የተጸውኦ ስሙ ነው ያልኩ ቃል ቃል፣ የማዕረግ ስም ነው ጄነሪክ ኔም ነው። የተጸውኦ ስሙ ማነው ነው ነው ያልኩ። እንደዚያማ ኢየሱስ ነው የሚሆነው። ከመጀመሪያው ቃል ከቢ ነው። ኦኬ አይ ጥሩ፣ የተጸውኦ ስሙ ኢየሱስ ነው አይደለ? ኢየሱስ ኢየሱስ ከመሆኑ በፊት ከነበረ የተጸውኦ ስሙ ማን ነው? ቃል ነው። ጀነሪክ ኔም ነው። ሆኖ ዮሐንስ ላይ የጠየኩ አብረሽ ይኖራል አይኖርም? አይደለም። ስሙ ማን ነው ነው ያልኩ። የጠየኩህ የተጸወው ስሙ ማን ነው እኮ ቃል ነው አልኳ። ቃሉ መጠሪያ ስሙ እኮ ነው፣ የተጸወው ስም ነው ያልኩ እኮ። የተጸወው ስም ይተረጎማል እንዴ? ከኢየሱስ በፊት አለ እያልክ ዳኜ። አሜሪካ ስትሄድ ስም ማነው የሚሆነው? ተቀየረ ሊሆን ይችላል። ዳ አይቀየረም። ወይድ የሚለው ስም ኢትዮጵያ ውስጥ ወይድ የሚለው የስሙ ትርጉም ብቻ ማለት ነው። ትርጉሙ ኢትዮጵያ ውስጥ ብቸኛው ባላለው ኢትዮጵያ ውስጥ ነው። አሜሪካ ሴድ ኦንሊ ይሉኛል። ግሪክ ሀገር ሴድ ደግሞ ሞኖስ ባላለሁ። ይተረጎማል ስሙ የተጸውኦ ስም ሊተረጎም ይችላል። አይተረጎምም ራሱ ተተርጎም አይተረጎምም። የኔ ስሜን ትርጉሜን ማወቅ ትችላለ። ወሂድ የሚለውን ስም ግን አሜሪካ ሴሄድ ኦንሊ አልባልም። እስራኤል ሀገር ስሄድ ደግሞ ማን የአኪድ አልባልም ወይም ባድ አልባልም። ግሪክ ሀገር ስሄድ ደግሞ ሞኖስ አልባለም። ወሂድ ወይድ ነው፣ የትም ዓለም። አልማዝ የምትባል ሴት አሜሪካ ስትሄድ ዳይመንድ ትባላለች። ስሟ ይቀየራል መታወቂያዋ ላይ አይቀየርም አይቀየርም። አሁን የጠየኩት ጥያቄ የኢየሱስ የተጸወው ስም ያሹዋ፣ የቋንቋ ልዩነት ቢኖርም ያሹዋ ነው በዕብራይስጥ በግሪክ ኢየሱስ ነው፣ በአማርኛ ኢየሱስ፣ በእንግሊዝኛ ጂሰስ እየተባለ ይባላል። አይቀየርም። የተጸወው ስም ጥያቄ፣ ኢየሱስ የሚለው ስም የተሰጎት ስም ከሆነ ከድንግል ማርያም ሲወለድ የተሰጠው ስም ከሆነ ኢየሱስ ከመወለዱ በፊት የነበረው የተጸወው ስሙ ማን ይባል ነበረ? ከነበረ እሱ ኤግዚስት ካደረገ እኛ ቃል ብለን የምንጠራው ቃል ነው። በመጀመሪያ ጊዜ ቃል ነበረ ስለምንለው ቃልማ የተጸዎ ስም አይደለም እኮ ነው፣ የማዕረግ ስም ነው። ጄኔሪክ ነው ኔም ነው ራይ አስራ ዘጠኝ አስራ ሶስት ላይ ስሙም የአምላክ ቃል ይባል ነበር ይላሉ። ሆሎጎስ ይለዋል። ሆሎጎስ ማለት ሆ የሚለው ወይ ደግሞ ዘ የሚል ነገር ዴፊኒት አርቲክል ከገባበት ማዕረግን ነው የሚያሳየው። እኔ ጠየኩት ጥያቄ የተጸዎ ስሙ ማን ነው ነው ጥያቄ። የወልድ ስም የተጸዎ ስም ያው መጠሪያ ስሙ እግዚአብሔር ይለዋል። እዛው ጋር ዮሐንስ ላይ ኖ እግዚአብሔር ማለት ነው። በኋላ እግዚአብሔር ይለዋል። ምንነት ነው እግዚአብሔር። እግዚአብሔር ምንነት ነው። አሁን እኔ ስለ ማንነት ነው የጠየቅኩ ያለው፣ ስለ ፐርሰን ነው የጠየቅኩ ያለው። ፐርሰናል ኔሙ ወይም የተጸወ ስሙ ወይም ደግሞ ፕሮፐር ኔሙ ማነው ነው ጥያቄው። እኮ ከዛ በፊት ብዙም አላውቀውም። እዚህ ላይ ችግር የለውም። በቃ አምልኮ የሚለው ቃል አሁን ለኢየሱስ የዋለበት ጥቅስ ካለ ትሰጠናለህ፣ ከሌለ ደግሞ ለተረኛ ለሌላ ሰው ትሰጣለህ ማለት ነው። ኢንሻላህ አብሽር። እሺ፣ አምልኮ ለኢየሱስ የዋለበት ጥቅስ ኮፓርሳን በስሙ እያልከኝ ከሆነ የለም ብያለሁ እኮ፣ መልሼ እላለሁ በቃ። ስለዚህ አትወረድ አትወረድ፣ ሚዩት ሚዩት አድርገ ቁጭ ብትቸግር፣ የለውም ኦኬ። ሌላ ሰው አስገቡ። ማዳመጥ ትችላለህ።